ዛሬ ግን ያው ኬክ ነው ቪዲዮ የሰራሁላቸው። ላይክ ሰብስክራይብ በማድረግ እስከመጨረሻ ቪዲዮ ነው። ሰላም ጤና ይስጥልኝ ውድ ጓደኞቼ፣ የዓለም ዩቲዩብ ቻናል ቤተሰቦች ሰላም ብያለሁ ባያላችሁበት የዓለም ዳርቻ ውድ ጓደኞቼ። ዛሬ ደግሞ ለፋጠር እምሰራውን ኬክ ነው ማሳያችሁ። ኬክ ያው ከሱቅ የተገዛ ነው ዱቄት እንደምታዩት ይሄ ነው። እና ውድ ጓደኞቼ እዚህ ጋር 3 እንቁላል አለኝ እዚህ ጋ ዘይት አለኝ። እዚህ ጋ ደግሞ ውሃ አለኝ። ይሄን ብቻ ሶስት ነገር ብቻ ተጠቅሜ ነው ማሰራው ማለት ነው። ይሄ ይሄ ነው ዘይቱ። መጀመሪያ ውሃ እዋህዳለሁ። አሁን እንደዚህ ካዋሃድኩ በኋላ ዘይቱን ነው የምጨምረው። በመቀጠል ዱቄቱን እጨምራለሁ። እጅ ጓደኞቼ ከላይ ውሃ እየጨመርኩኝ አሟዋለሁ። የሚወጣው እንግዲህ ቸኮሌት ከለር ነው፣ ኬኬ ማለት ነው። ነጭ አይደለም። እንደምታዩት ምንም ሰዓት አይፈጅብንም ማለት ነው። ይህ እንደምታዩት አሁን ሰሃኔን አቅርቤያለሁ፣ ኬኬን ከታች ትንሽ ዘይትና ዱቄት አድርጌያለሁ። ምክንያቱም አይዝም። ትንሽ እንትን ካለው ዱቄት ካለው ማለት ነው። እንደዚህ ገለብ ውድ ጓደኞቼ አሁን ይሄንን ከ40 እስከ 45 ደቂቃ በ180 ዲግሪ ሙቀት አብስዬ በድጋሚ አሳያቸዋለሁ። ላይክ ሰብስክራይብ ኮሜንት በማድረግ ቤተሰብ ይሁን። ሰላም ውድ ጓደኞቼ፣ ዛሬ እንግዲህ ይኸውላቸው ቸኮሌት ኬክ ይሄን ይመስላል። የሰራሁት ያው ጥቁር ነው እንግዲህ ጥቁር ይመስላችሁ። ይሄ ከታች እንደምታዩት ነው ያክል እንደ እንደ አሁን ይሄን ሶርስ እጠቀማለሁ ሲበርድ ማለት ነው። እናንተ ላይክ ሰብስክራይብ ኮሜንት በማድረግ እስከ መጨረሻ ድረስ ቪዲዮ ምን ቀለል ያለ ከሱቅ የተገዛ ዱቄቱ ከሱቅ የተገዛ ነው። ትወዱታላችሁ። ላይክ ሰብስክራይብ እያደረጋችሁ ቪዲዮዬን እስከ መጨረሻ ውድ ጓደኞቼ አሁን እንግዲህ ይኸውላችሁ ኬኬ ለኬክ ሶርስ የሰራሁት ግስት አለ እዚህ ጋ ይሄን ሆቴል ላይ ነው እንደምታዩት እዚህ ጋ ሚክስ አርጅ ያለ ነው። አሁን ይሄንን እቀባለሁ። ይኸውላችሁ እንግዲህ የሚያምር ኬክ ነው የሰራሁት ዛሬ። ይኸውላችሁ ሶርሱን ከላይ ጨምሬያለሁ። እነሱ ናቸው የሚቆራርሱት። እንግዲህ ይኸውላችሁ ፈጥር ይሄን የመሰለ እንግዲህ ባለሙያ ነኝ ይላችኋለሁ። ፈጣ ያራለ ስጋ ዶናት አለ ዛሬ ግን ያው ኬክ ነው ቪዲዮ የሰራሁላችሁ። ላይክ ሰብስክራይብ በማድረግ እስከመጨረሻ ቪዲዮውን ነው